ሰላም እንዴት ውላችኋል ተመልካቾች! ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። ኢትዮጵያ ያደረገቻቸው የፖሊሲ ለውጦችና ማሻሻያዎች ለውጭ ቀጥታ ኢንቨስትመንት አመቺ ምዳርን የፈጠሩ መሆናቸውን የኢፌድሪ ፕሬዝደንት ታዬ አጽቀሥላሴ ተናገሩ። ዓለም አቀፍ የንግድ ተቋማትና ባለሀብቶች የሚሳተፉበት ኢንቨስት ኢትዮጵያ 2025 የቢዝነስ ፎረም በአዲስ አበባ መካሄድ ጀምሯል። በፎረሙ መክፈቻ ላይ የፌዴሪ ፕሬዚደንት አያዝ ቀስላሴን ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ለሁለት ቀናት በሚቆየው ፎረም ከመላው ዓለም የተወጣጡ ከ750 በላይ የንግድ ተቋማት ኃላፊዎችና ባለሀብቶች እየተሳተፉበት ይገኛሉ። ተመልካቾች በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሳምሶን ገድሉ በቀጥታ መስመር ላይ ይገኛል። ሳምሶን እንዴት ውለሃል? የቢዝነስ ፎረሙን እየተከታተልክ ትገኛለህ። በኢትዮጵያ ያሉ የግል ባለ ሀብቶች በኢንቨስትመንት መስኩ ያላቸው አቅም እንዴት ተገመገመ? በመድረኩ የተነሱ ውስጥ ዋና ዋና ጉዳዮች ምንድን ናቸው? የሚለውን መረጃዎችን አድርሰን አመሰግናለሁኝ ወይንሸት፣ እንግዲህ እንዳልሽው እንግዲህ ዛሬ እየተደረገ የሚገኘው ይህ በኢትዮጵያ ዩኒቨርስቲ አድርጉ 2025 የቢዝነስ ፎረም ከተለያዩ ሀገራት የተወጣጡ የቢዝነስ አካላት የተገኙበት እንዲሁም ደግሞ የከፍተኛ የመንግስት የስራ ኃላፊዎች፣ ሚኒስትሮች የታደሙበትም ጭምር ነበረ። እንግዲህ በዚህ የቢዝነስ ፎረም ላይ የመክፈቻ ንግግር ያደረጉት የኢፌዴሪ ፕሬዚዳንት ታዬ አፅቀሥላሴ እንዳነሱት ከሆነ ኢትዮጵያ ባለፉት ስድስት ዓመታት የተለያዩ ሪፎርሞችን ስታደርግ ቆይታለች። እነዚህ ሪፎርሞች ደግሞ በተለይ የውጭ ቀጥተኛ ኢንቨስትመንትን ከመሳብ አኳያ የራሳቸውን የሆነ ጉልህ ሚና እየተወጡ እንደሚገኙ አንስተዋል። ይህንንም እንግዲህ ሲያነሱ ካሏቸው ነገሮች መካከል ዋነኛው በተለይ ከዚህ ቀደም ለኢንቨስተሮች ዝግ የነበሩ ሴክተሮችን ወይም ደግሞ ሴክተሮችን ወይም ደግሞ እነዚህ ቢዝነስ የሚደረግባቸው ወይም ደግሞ የኢንቨስትመንት አማራጮችን ክፍት በማድረግ ረገድ ኢትዮጵያ ከውጭ ቀጥተኛ ኢንቨስትመንትን በመሳብ ረገድ ከፍተኛ አስተዋጽኦን አድርጎላታል። እነዚህን ሴክተሮች ክፍት ማድረጓ ከዛም ባሻገር እንግዲህ ኢትዮ ኢትዮጵያ ሰፊ የሆነ ለመልማት የሚችል የመሬት አቅም ያላት ከዛም ባለፈ ደግሞ ሰፊ የሆነ እንዲሁ የሕዝብ ቁጥርና ወጣት ሕዝብ ያላት ወይም ለስራ ዝግጁ የሆነ ወጣት የሰው ኃይል ያላት ሀገር መሆኗ ደግሞ የበለጠ ኢንቨስተሮችን ለመሳብ ትልቅ እድል እንደሚፈጥርም ጭምር አንስተዋል። ከዛም ባሻገር ታዳሽ ኃይል ላይ በሰፊው እየሰራች የምትገኝ ሀገር መሆኗንም ጭምር አንስተዋል። እነዚህ እንግዲህ በተለይ ከውጭ መጥተው ኢንቨስት ለሚያደርጉ አካላት በጣም ኢንቫይሮንመንታል ፍሬንድሊ የሚባለው ወይም ደግሞ ከተፈጥሮ ጋር የሚስማማ ኢንቨስትመንትን እንዲያደርጉ እድልም የሚሰጥ ነው እና ይህ እንግዲህ በትልቁ ከውጭ ቀጥተኛ ኢንቨስትመንትን ለመሳብ ትልቅ ሚናን እየተወጣ ስለመሆኑ አንስተዋል። ከዛም ባሻገር እንግዲህ በኢትዮጵያ በኢንቨስትመንት ረገድ ወደ አምስት በተለይ ይህ የቢዝነስ ፎረም አምስት መሰረታዊ የሆኑ ጉዳዮች ላይ ወይም ደግሞ ዘርፎች ላይ ኢንቨስተሮችን እየበለጠ ለመሳብ ጭምር እየተደረገ ስለመሆኑ ከኢንቨስትመንት ፕሬዝዳንት ከፎረሙ ዓላማ ለመረዳት ችለናል። በታዳሽ ኃይል በአግሪ ቢዝነስ እንዲሁም ደግሞ በማኑፋክቸሪንግ አይሲቲ እና መሰረተ ልማት ዘርፎች ላይ ኢንቨስተሮችን ለመሳብና ያሉ መልካም እድሎችን ጭምር ለማስገንዘብ ጭምር ይህ የቢዝነስ ፎረም እንደሚያግዝም ተነስቷል። ይህ የቢዝነስ ፎረም እንግዲህ በኢንቨስትመንት ኮሚሽን እንዲሁም ደግሞ በገንዘብ ሚኒስቴር እና በልማት አጋሮች ትብብር ነው እየተደረገ የሚገኘው። ለሚቀጥሉት ቀናት ይቆያል። በእነዚህ ቀናቶች ላይ እንግዲህ የኢፌዴሪ ፕሬዚዳንት አያስ አያስቀስላሴ እንዳሉትም ከሆነ ኢንቨስተሮች ያሉትን መልካም እድሎች ማንሳት ብቻም ሳይሆን በዚህ በኢንቨስትመንት ሴክተር ውስጥ ያሉ ተግዳሮቶችንም ጭምር በማንሳት የመፍትሄ ሀሳቦች ጭምር የሚነሱበትና ኢትዮጵያ በቀጣይ እነሱ ላይ የምትሰራበት ጭምር እንደሚሆን ተስፋ እንዳላቸውም አንስተዋል። ለሰአቱ ያለኝ መረጃ ይንሸት ይህንን ይመስላል። ባልደረባችን ሳምሶን ገድሉ ለሰጠን መረጃ እናመሰግናለን። መልካም ቀን ይሆንልህ። ተመልካቾች የቢዝነስ ዜናችን እንደቀጠለ ነው። የማክሮ ኢኮኖሚ ማሻሻያው ለውጭ ቀጥታ ኢንቨስትመንት እድገት ከፍተኛ አስተዋጽኦ እያበረከተ መሆኑን የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ገለጹ። ኮሚሽነሩ ከዚያ ጋር ባደረጉት ቆይታ እንዳሉት የኢትዮጵያ የኢንቨስትመንት እምቅ ሀብቶችን የማስተዋወቅ ስራ በስፋት ሲሰራ ቆይቷል። ኢንቨስት ሊደረግባቸው የሚገባቸውን ዘርፎች በማስተዋወቅ የውጭ ቀጥታ ኢንቨስትመንትን ለማሳደግ በተሰራ ስራ ተጨባጭ ውጤት መመዝገቡንም ተናግረዋል። እንደ ኮሚሽነሩ ገለጻ የገቢና ወጪ ንግድ እንዲሁም የጅምላና ችርቻሮ ንግዱ ለውጭ ባለሀብቶች መከፈቱም ትልቅ እድል ፈጥሯል ብለዋል። እየተደረጉ ያሉ የሪፎርም ስራዎች እየተደረጉ ያሉት የአጠቃላይ ኢኮኖሚውን ሴክተር የመክፈት ስራዎች አልቲሜትሊዶ ደዶ የውጭ ቀጥተኛ ኢንቨስትመንቱንም ሆነ ኢኮኖሚ በማነቃቃት ረገድ ያላቸው አስተዋጽኦ እጅግ በጣም ከፍተኛ ነው ብለን ልንወስደው እንችላለን። ለምሳሌ አንዱ ከተከፈቱት ሴክተሮች ውስጥ የወጪ ንግድ፣ የገቢ ንግድና የጅምላና ችርቻሮ ንግዱ ነው። በዚህ ማዕከል የተከፈተው ስንመለከት ከዚህ በፊት በጣም ዝግ ከመሆናቸው የተነሳ በእርግጥም ሀገር እንደ ሀገር መጠቀም የሚገባትን በርካታ ጥቅሞችን ሳትጠቀም ቆይታለች። ኮሚሽነሩ የሀገር ውስጥና የውጭ ባለሀብቶች በኢትዮጵያ በተለያዩ መስኮች ኢንቨስት እያደረጉ መሆናቸውን ጠቁሟል። በኢትዮጵያ ኢንቨስት ለሚያደርጉ ባለሀብቶች የሚደረገው ድጋፍ ተጠናክሮ እንደሚቀጥልም አረጋግጠዋል። አጠቃላይ የተሟል የማክሮ ኢኮኖሚክ ማሻሻያችንም ሆነ እንደ ሀገር ባለፉት ሰባት ዓመታት ስናደርጋቸው የነበሩት ኢኮኖሚ ማሻሻዎች በጥቅሉ ሲታዩ በከፍተኛ ሁኔታ ኢኮኖሚን የማነቃቃት ስራ፣ አጠቃላይ የነበረብን ስብራትን በመጠገን ረገድ አስተዋጽቸው በጣም ከፍተኛ ነው ብለን ልንወስድ እንችላለን። ኤክስፖርትን ብናይ ለመጀመሪያ ጊዜ ኢትዮጵያ ከአምስት ቢሊዮን በላይ የደረሰችበት ይሄም አንዱ ከኢኮኖሚ ጋር ተያይዞ በተሰሩት አጠቃላይ ስራዎች ጋር የሚያያዝ ነው ብለን ልንወስደው እንችላለን ማለት ነው። በኢትዮጵያ ከቅርብ ዓመታት ወዲህ የውጭ ቀጥተኛ ኢንቨስትመንትን ከመሳብ ባለፈ ሀገር በቀል ባለ ሀብቶችን በማፍራት በኩል አበረታች ስራዎች እየተሰሩ ይገኛሉ። ለዚህም ከጥቃቅንና አነስተኛ ደረጃ ተነስተው ወደ ግዙፍ የኢንቨስትመንት ኩባንያ ደረጃ የተሸጋገሩ ባለ ሀብቶችን መጥቀስ ይቻላል። ባልደረባችን ሳምሶን ገድሉ ደግሞ ለሕክምና አገልግሎት የሚውሉ ቁሳቁሶችን እያመረተ በሚገኝ አንድ ተቋም ቅኝት አድርጎ ተከታዩን ዘገባ አሰናድቷል። አሁን የተገኘበት ቦታ ላይ የህክምና ቁሳቁስ ይመረታል። ያ ቁሳቁስ ምንድን ነው፣ ከውጭ ሀገር ከሚመጣው አንጻር ደግሞ ምን እያስቀረልን ነው የሚለውን በሰፊው እናያለን። አብሯችሁ ይሆናል። እንዴት አለ። እነዚህ የምታያቸው ከአሁን በፊት በብዙ ዶላር ይገቡ የነበሩ የህክምና መገልገያ መሳሪያዎች፣ ሆስፒታል ፈርኒቸሮች ናቸው አሁን እኛ ጋር መመረት ጀምረዋል። ያለፉትን አምስት ዓመታት እነዚህን የመሳሰሉ የሕክምና መገልገያ መሳሪያዎች እናመርታለን። አሁን እንደሚታወቀው ከአውሮፓ፣ ከቻይና፣ ከህንድ እነዚህ በብዙ ዶላር ይቻላሉ። እኛ ጋር መመረት ከጀመሩ በኋላ ደንበኞቻችን በብር ይገዛሉ። ስንጀምር በትንሽ ካፒታል ነው የጀመርነው። በ2500 ብር ካፒታል አቅማችንንና እውቀታችንን ብቻ ይዘን ነበር የተነሳ ነው። አሁን ላይ ከኢንቨስትመንት አንጻር ያው ከፍተኛ ኢንቨስትመንት ላይ ደርሰናል አንድ ሺህ ሁለት መቶ ካሬ ላይ እንሰራለን አስር ሺህ ካሬ የሚያስፈልገው ስራ ነው ብዙዎቹ በጣም ትሪትመንት ይፈልጋሉ አሁን ካፒታላችን ወደ ሀምሳ ሚሊዮን ደርሷል አሁን በ አስራ አምስት ቀን ውስጥ እስከ ሶስት መቶ አልጋ ለሆስፒታሎች የማድረስ አቅም አለን ሮ ማቴሪያሉ እንዳልኩት 90 ፐርሰንት ሀገር ውስጥ ነው። እዚህ ሀገር ውስጥ አብዛኛው ዱከም ኢንዱስትሪ መንደር፣ ቃሊቲ ብረታ ብረት ምናምን ያመርታቸዋል። ቅድም ለመናገር እንደሞከርኩት ሞተር፣ የተለያዩ በጣም ትንሽ ነገሮችን ብቻም ከውጭ ሀገር ማለች ነው። እዚህ መስሪያ ቤት እንግዲህ መስራት ከጀመረው ጀምሮ እስካሁን ሰዓት አንድ አምስት አመት በፊት በጣም ትናንሽ ነገሮች አነስተኛ አነስተኛ ነገሮች ነበር የምንሰራው በአሁን ሰዓት ላይ ግን ኤሌክትሪክ አልጋዎችን ሁሉ ማምረት ጀምረናል። በኤሌክትሪክ የሚንቀሳቀሱ አልጋዎችን እድገት አለን። ለውጥ አለን። በጣም ትልቅ ለውጥ አለን። ቴክኖሎጂ አለም ላይ የተፈጠረውን ቴክኖሎጂዎች በሙሉ ሀገራችን ላይ በአሁን ሰዓት ላይ መጠቀም እንችላለን። የአቅሙ አለን። እነዚያ ቅድም ያየናቸው ሲመረቱ ያየናቸው ፓርቶች በአጠቃላይ እኛ የመድኃኒት ቁጥጥር ባለስልጣን የሙያ ፈቃድ አለን ሀገር ውስጥ እንድናመርት ውጭ ሀገር የሚመረቱትን የሚመስሉ አልጋዎች ሀገር ውስጥ እናመርታለን፣ በተመሳሳይ ኳሊቲ፣ በተመሳሳይ ሳይዝ ማለት ነው። እነዚህን ለማሟላት ሲባል እያንዳንዱ ነገር ስቴፕ ባይ ስቴፕ ተለያየ ቦታ ይፈልጋል። ካለን ቦታ አንጻር አብቅተን ነው የምንሰራው፣ ግን በቂ አይደለም። ይሄ ስራ በባህሪው ቦታ ይፈልጋል። ቢያንስ ቢያንስ አስር ሺህ ካሬ ያስፈልገዋል። እኛ ግን አንድ ሺህ ሁለት መቶውን ካሬ አመቻችተን እየሰረት። አሁን እንግዲህ ብዙ ስራ እየሰራችሁ ነው ያላችሁ። በጣም ጥሩ ቆይታ፣ ጥሩ ጊዜ ነበረኝ። በጣም አድርጌ አመሰግናለሁ። አመሰግናለሁ። በኢትዮጵያ የሀገር ውስጥና የውጭ ባለሀብቶችን ለመሳብ እየተሰሩ ያሉ ስራዎች ውጤት እያስመዘገቡ ይገኛሉ። በዘርፉ እየተከናወኑ ያሉ ተግባራትን ደግሞ ባለሀብቶችን ተጠቃሚ ማድረጉን ያነጋገርናቸው ባለሀብቶች ገልጸዋል። ብሩክታይ ታስራት ተጨማሪ አላት ኢትዮጵያ በኢንቨስትመንት ተመራጭ ሀገር እንድትሆን ለማድረግ በሀገሪቱ ያሉ የኢንቨስትመንት አማራጮችን የማስተዋወቅ ስራ እየተሰራ መሆኑ ይታወቃል። ከቅርብ ጊዜ ወዲህ በዘርፉ እየታዩ ያሉ ለውጦች ደግሞ እየተከናወኑ ያሉት የማስተዋወቅ ስራዎች ውጤታማ መሆናቸውን እያሳዩ ይገኛሉ። በሀገሪቱም በርካታ ባለሀብቶች በተለያዩ የኢንቨስትመንት ዘርፎች ተሰማርተው ለሌሎችም የስራ እድል እየፈጠሩ ይገኛሉ። እነዚህ የምታያቸው ከአሁን በፊት በብዙ ዶላር እየገቡ የነበሩ የሕክምና መገልገያ መሳሪያዎች፣ ሆስፒታል ፈርኒቸሮች ናቸው አሁን እኛ ጋር መመረት ጀምረዋል። ያለፉትን አምስት ዓመታት እነዚህን የመሳሰሉ የሕክምና መገልገያ መሳሪያዎች እናመርታለን ስንጀምር በትንሽ ካፒታል ነው የጀመርነው። በ2500 ብር ካፒታል አቅማችንንና እውቀታችንን ብቻ ይዘን ነበር የተነሳ ነው። 1200 ካሬ ላይ እንሰራለን እነዚሁ መገልገያ እቃዎች ማለት ነው። ሆኖም ግን 1200 ካሬ ሳይሆን 10000 ካሬ የሚያስፈልገው ስራ ነው። ብዙዎቹ በጣም ትሪትመንት ይፈልጋሉ። አሁን ካፒታላችን ወደ 50 ሚሊዮን ደርሷል። የምናምርታቸው ምርቶች ፒቪሲ ድሬኔጅ ፓይፕ አለ፣ ፒቪሲ ፓይፕ የምንላቸው ኤሌክትሪካል ኮንዲዩት ፓይፕ የምንላቸው አሉ፣ ፒፒአር ፓይፖች አሉ እና ኤችዲፒ ደግሞ አዲሱ መስመራችን። ኤችዲፒ ሀገር ውስጥ አምርተን ከውጭ የሚገባውን የውጭ ምንዛሬ ማዳን፣ ጀነራል የቴክኖሎጂ ችግር ሆኗል። በእኛ ደግሞ አቅም ተፈጥሯል ማለት ነው። ከጅማ አካባቢ ነቀምት፣ ከይርጋ ጨፌ ከሲዳማ አካባቢ ነው የምናስገባው። ድርጅቱ እንግዲህ አሁን ከተመሰረተ ኦልሞስ ወደ ስምንት ወር አካባቢ ነው። ከአምሳ እስከ ስልሳ ያላነሰ የጉልበት ሰራተኛ ተሰማርቶ እየሰራ ነው። በቋሚ ደግሞ ከሀያ እስከ ሀያ አምስት ያላነሰ ቋሚ ሰራተኛ በስታፍ ደረጃ እየሰራ ነው። በሀገሪቱ የግል ባለ ሀብቶችን በመሳብ በኩል በተለይ በግብርና፣ በማኒፋክቸሪንግ፣ በኢንዱስትሪ፣ በአይሲቲ በማዕድንና ቱሪዝም ላይ ያተኮረ ውጤታማ ስራዎች እየተከናወኑ ይገኛሉ። በአሁኑ ወቅትም በኢትዮጵያ ወደ 29 ልዩ የኢኮኖሚ ዞኖች የተለዩ ሲሆን ባለ ሀብቶች በተመቻቸላቸው ማበረታቻ ተጠቃሚ በመሆን በልዩ የኢኮኖሚ ዞኑ እንዲያለሙ እየተደረገ መሆኑ ይጠቀሳል። የሀገር በቀል ኢኮኖሚ ማሻሻያ ሁለትን ስንመለከት ከዛ ውስጥ አንዱ ካስቀመጣቸው አራቱ ፒላሮች ውስጥ አንደኛው የግል ዘርፉን ተሳትፎ ማሳደግ ወይም ደግሞ የፕራይቬት ሴክተር ፓርቲሲፔሽን ማሳደግ እንደ አንድ አንጓ አድርጎ ነው ያስቀመጠው ማለት ነው። እንግዲህ እሱና መሰል ጉዳዮችን ተከትሎ የተሰሩትን ጉዳዮች ስንመለከት አንዱ በተለይ ከዚህ በፊት ወደ ሪፎርም ስንገባ ኢትዮጵያ በተለይ በዚህ የምቹ ኢንቨስትመንትና የቢዝነስ አካባቢ በመፍጠር ረገድ የነበራትን ደረጃ ስናየው በዓለም ባንክም አካባቢ 159 አካባቢን የነበር ነው። ይሄ በግልጽ የሚነግረን ነገር ኢትዮጵያ ውስጥ እውነት ለመናገር ቢዝነስ ለማከናወን አስቸጋሪ ነበር ማለት ነው። ታሁን ማለት ምቹ የሆነ የኢንቨስትመንትና የቢዝነስ ከባቢ አልነበረም ተብሎ ሊወሰድ ይችላል ማለት ነው። እሱን ተከትሎ እንደሚታወቀው በክቡር ጠቅላይ ሚኒስትራችን የዚህ የኢዝ ኦፍ ዲ ኢን ቢዝነስ ኢኒሼቲቭ በፈረንጆች 2018 አካባቢ ኢኒሺዬት ተደርጓል ማለት ነው። እሱን ተከትሎ ደግሞ በርካታ እውነት ለመናገር አይነኩም የተባሉ በተለይ ኢንቨስትመንቱን ንግዱን አጠቃላይ ሊደግፉ የሚችሉ የህግ የፖሊሲና የአሰራር ማሻሻያ ሲደረጉ ቆይቷል ማለት ነው። አጠቃላይ የኢትዮጵያን እመቃቅሞች የምናስተዋውቅበት መንገዱ ከተለመደው አግባብ መለየት አለበት የሚል ሴሪየስ ስራ ሰርተናል ማለት ነው። ይሄ እንደ ኮሚሽን የምንኮራበት ስራ ብለን ከምናስባቸው ጉዳዮች አንዱ አጠቃላይ የኢትዮጵያን እመቃቀም የምናስተዋውቅበት መንገድ መቀየር መቻላችን ምን ማለት ነው። ከውጭ ባለሀብቶች ባለፈ ለሀገር ውስጥ አልሚዎችም ማበረታቻዎችን በማዘጋጀት ድጋፍ እየተደረገ ይገኛል። ተመልካቾች አሁን ደግሞ ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ81 ሳንቲም እየገዛ በ134 ብር ከ45 ሳንቲም እየሸጠ ነው። እነዚህና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያዥ ግብይት መረጃዎችን ተከታተሉ። እንደ ሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይን ሸደጀን የነበርኩኝ በያላችሁበት መልካም ቀን።